ዛሬ የሐሚና የብሩኬ ነገር እንደቀጣ ነው። አቶ ወዲያኒ ተብዬው ተሐሚና ተብሩኬ ነዲ ወርድ ያልቻለ እንግዲህ እንደ እርጎ ዝም ብዛም ጥልቅ ዝም ጥልቅ እያለ ነው። ማነው እንግዲህ የእርጎ ዝም ብናት ዝም ጥልቅ ዝም ጥልቅ ዝም ማለው ዝም ማለው የምትለው ማነው? አይከብድም በሰው ህይወት፣ በሰው ፍቅር፣ በሰው ማንነት መጥፋት። አንተ ሴት አከብራለሁ፣ ለሴት ክብር አለኝ እያልክ ለምን እንደምን እንደዛ የምታመጫ ነበር። አይከብድም በሰው ሕይወት መጥቶት ለራሳችን የማንፈልገው ነገር በራሳችን የማንፈልገው ነገር እንዴት በሰው ነገር እንገባለን? ከባድ ነው። ዲያኔ ተብየው ማለት ነው በሰው ሕይወት እና በሰው ማንነት ባትገባ ጥሩ ነው። በሕይወት የገባ ሕይወቴ እንግዲህ ያስገባው ፍቅሬ የገደል ገባ እያልከ ነበር እንደ ተንጣጣ ያለው። ስለዛ ሕይወት ደግሞ ይቅርታ ጠይቃል። የለም ለምን አትፋታችሁም? ለምን ልጆቿ አይኖሩበት በፍቅራቸው ከምን የእርጎ ዝንብ ትሆናለህ የእርጎ ዝንብ ናት እዛች መከረችን መከር ትላለች የሰው የማንም ንቅቅም የሰው ልክ ያቅም ይባላል ማለት ነው ሀገራችን ታሚና ታሚ እና ትብሩኬ ላይ ምን ነው አልወርድላቸው አልክ የሰው ፍቅር የሰው ቤት የሰው ፍቅር እንትን እያልክ ነው እንዴ ሰላማችሁ እንዴት ተደፍራችሁ ዘንድ ባለም ዳርቻ የምትገኙ ውድ አገሬ ልጆች ሰላማችሁ ሁሉ መኝላችኋለሁ።

አክቡራውን አለቀን በመንድ ዝምት ነው። ስለዚህ ዳኒ በሰው ህይወት እና በሰውንትማ መግባት ከባድ ነው። ስለዚህ ተሰይሁት ውጣላችሁ ልጆቹ የኖሩበት ልጆቹ ፍቅራቸውን ይቀጥሉበት እንደዛ እንደዛ አረካት አንተ ነው እንደዚህ እንደዚህ ታረጋ አንተ ነው እንደዚህ ነው የምታንገራታት ታንተ እንደዚህ እንዴ አይመለከተ እንዲህ የማይመለከት እንትን ቦታ እና የማይወክልም ቦታ ለምን እንገኛለን? ስራሳችንን እንትን እንበል እንጂ ሳይሆን ሳይመፈኝ ለምን

ሀይሚ እየተፈለካት ደግሞ አሁን እውነት ፈልጋታለሁ። እኔ ማድረግ ነው የምፈልገው ደግሞ ግብፅ መናገር የሰው ልጅ ወንድ ልጅ ሙቶና ፍርታ ያቅ ፊት ለፊት ይሆን ነው። ስለዚህ ለሀይሚ ደግሞ የራሷን ተውላት። የሀይሚን ስላሰብክላት አይደለም የምታስብላት ከሆነ በቃ ሀይሚ ለብሩክ ታዋት። በህይወታቸው አትግባ። በሰው ህይወት መግባት በጣም ከባድ ነው። በጣም ማለት ነው። በጣም በጣም ያስጠላል። በጣም ይደብራል።

ቁርጥ ወንድ ማለት ቁርጥ ተር ያለ ነው። ራሱ ለምን ማለት ነው? እስኪ መጀመሪያ ወንድ ወንድ ቢሆን ከዛም በኋላ የነሱን ህይወት ለማባከንና የነሱን ህይወት እንትን ትደርስበታለህ። አይከብድም እንዴ ተወንዴ? ህይወታችሁ ታላችሁ ህይወታችሁን የኖሩበት በቃ፣ የሰው ህይወት፣ የሰው ፍቅር፣ ቁርጥ ወንድ ብትን ትን ማለት በጣም ይከብዳል። ፈራንክ ማለት ፈራንክ ራሱ ነገሩ፣ ፈራንክ ይሁን ድራማ ይሁን ደሞ ዲራማ ማለት ደግሞ የሰው ፍቅር እና የሰው ቤት እያበላሹ አይደለም። ምክንያቱም አንድ ሰው ያን ድራማ ላይ ከዛ ተራማ የሚማረው ነገር አለው እንትን ትላለህ። እንዲህ አሁን ይሄ አሁን እንማር ብለው ራሱ ምን እንማርበታል አሁን? በሰው ለሰው ገብቶ ተማሪ ያከሩ እንዴ ዝም ዝም ዝም ትክክል ማለት ነው። ይሄ ነው የምንማርበት፣ እንማርበት። ለምሳሌ አንድ ሰው ፈራን ከታል ከዛ ተፈራን ለቆኛስ እውነት እኮ ነው ብላ ይሆነ የምናስተውበት ነገር ይኖራል

ዲስክሌመር ይከብዳል። ከምንም በላይ በሰርግ ኮኔ ዝማት በጣም በጣም በጣም ከምንም በላይ ይከብዳል ማለት ነው። ስለዚህ ልጆቹ ይኖሩበት የራሳቸውን ይኖሩት ይኖሩበት የራሳቸውን ፍቅር እንትን ይበሉበት ህይወት። ስለ ሃይሚ ደግሞ ሃይሚን ለቡርኬ ተዋት። ቡርኬ ደግሞ አንተ ብለኸው አይደለም። ሃይሚን የሚያዝላትም ምንም ምንም የሚላትም አንተ ብለኸው እና አንተ ተመርተኸው አይደለም ልጁ አስታወይ ንገሮኛ የባይ ነው ብሩኬ ማለት ነው እንጂ እንዲያንተ እንደ ዝም ብሎ ጎፍተር ጎፍተር የሚል ይችላል። ስለዚህ በህይወታቸው እንደ ዝም በየገባ አንተም ባትፈጠሩ ነው። አይምዬ ደግሞ ቅመሟ ይይ ማለት ነው። አይ በቀለው አባይ ቅመሟ ይይ ደሞ ይበቃሻል፣ የምር ይበቃሻል። ልጁን አታገላቱት። ዛሬ አንድ የነገ ሁለት፣ ዛሬ አንድ የነገ ሁለት ይያችሁ እንዴ! ልጁን እኮ ሁለት ቁሉ ተጣረጋችሁት አንቺም ስለ ቡት ስለ ዲያኔ ግን ይመለከተኛል። እሱም ደግሞ ስለ ሀይሚ ይመለከተኛል። እንዴ እንዴ፣ ሀይ ብሩኬስ ብሩኬኝ ምንም ምንም አይደለም። ትግስቱን ይስጥ። ስለ አንተ አይመለከተኝም። ስለ ዲያኔ ግን ይመለከተኛል ታሁን በላይ

እኛራችሁበት እኮ ለሁለት ታጫጫችሁበት። የምር እንግዲህ ብሩክዬ፣ ምንም ማድረግ አልችልም እና ከባድ ነው። የሐይሜዬና ብሩክዬ የሚታረቁበት ቀን ራቀኝ። መቼ ነው አንድ የሚሆኑበት? መቼ ተጭቅጭቅ የሚወጣ? እንደዚህ አይነት ነገር ዛሬ አንድ ነገ አንድ ነገ ዛሬ አንድ ነገ አንድ ከመባንም አመሸ አያበቅም እ የምር ከባድ ነው። ወይ ደግ የጨረቀ ፋሚሊዎች በእንደዚህ አይነት ነገር ይበታተናሉ። አላሰብኩም። ፋሚሊዎቻቸው ራሱ በእንደዚህ አይነት ሁሉም ተስፋ ቆርጦ በእንደዚህ አይነት ሁሉ ነገር ይገድል ይገባል ማለት ነው። ናት ለምን

ማሻላ ማሻላ ማሻላ ብለናል። አላህ ያልጣምያችሁ ብለናል ማለት ነው። ማሻላ በዚ አጋጣሚ እናንተን የተዋወኳችሁ በቅርብ ሰዓት ነው። በሁሉም ነገር ማሻላ አሁተላ ኢማን ያላቸው አላህ የጨመርላቸው ፈክየም ጀግናዋ ታታሪዋ ሴት ናት ማለት ነው። በጣም በቃ ጀግና ጀግና ማለት ነው። ተስፋ ብዙ ነገር ተምረና ብዙ ነገር አይተናል ማለት ነው። ወንድማችን አህመድ ደግሞ አለ ተናየው ተናየው ለሴት ልጅ ትልቅ ቦታ ለሴት ልጅ የሚያከብሩም ቦታ ትልቅ ነው። እና ሁላችሁም ብትጣመሩልን አንድ ብትሆኑልን በጣም ደስ ይለን ነበር ማለት አላህ በዝሁ መጨረሻችን አማራችሁ ቀጥሉበት። በዝህ አላህ ሰብሀነው ተዐላ ማለት ነው በላይ ተምንበላይ ማለት ነው። ማሻላህ ተበረከባ ማን ጀግና ሴት ማለት ነው። በዛ አጋጣሚ ካላዲን ቅሻላት ማለት ነው። ያለሽ ኢማን ያለሽ ቪዲዮ በሌላ

ውስጤ ያለውን ስማኝ በገሃ